አስደናቂው የአናቶሊ የከፍታ ጉዞ። ይህ ቭላድሚር ሽመንደንኮ ይባላል። አናቶሊ ደግሞ ሌላኛው የዩቲዩብ መጠሪያ ስሙ ነው። ክብደቱ 78 ኪሎ ግራም ቁመቱ ደግሞ 1 ሜትር ከ80 ሴንቲሜትር ነው። አናቶሊ ሲታይ እንደ ሌሎቹ ሰውነት ገንቢ ቦዲ ቢውልደር ስፖርተኛ አይመስልም። በፈረንጆች አቆጣጠር በ2019 በ2020ና በ2021 ዩክሬን ላይ በተካሄደበት ክብደት ማንሳት ውድድር የአሸናፊዎች አሸናፊ መሆኑን ብዙ ሰው አያውቅም። በከባድ ክብደት የማንሳት ውድድር 290 ኪሎግራም ሪከርድ ያለው ሲሆን ቁጢጥ ብሎ በማንሳት ደግሞ የ210 ኪሎ ኪሎግራም ሪከርድ አለው። በቲክቶክ እና ዩቲዩብ ላይ ከ15 ሚሊዮን በላይ አድናቂና ተከታይ ያለው ሲሆን እስካሁን ግን ብዙዎቹ ማን እንደሆነ አያውቁትም። ይህ ክብደት አንሺ እና የማህበራዊ ሚዲያ ተጠቃሚ የዩክሬን ሰው ነው። የዓለም አቀፍ ስፖርት ትምህርትና የክብደት ማንሳት ሊቅንም ነው። ሁለት የራሱ የዩቲዩብ ቻናል ያለው ሲሆን በሁለቱም ለማጅ ሽማግሌ ሰው እንዲሁም ጽዳት ሰራተኛ በመምሰልና ክብደት በማንሳት ሰዎችን ፕራንክ እያደረገ ቪዲዮ ይለቃል። የተወለደው ነሐሴ 10 1999 ሲሆን ቸርካሲ ውስጥ በምትገኝ ክሪስቶ ፒፍካ መንደር ነበር። መገኛውን በመካከለኛው የዩክሬን ክፍል ነው። በክሪስቶ ፓሽካ የሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ኬቭ ውስጥ ከሚገኝ የህይወትና አካባቢ ሳይንስ የመንግስት ዩኒቨርሲቲ በመግባት ዲግሪውን ያዘ። በ14 ዓመቱም ኢንተርኔት የመጠቀም እድል አገኘ። እናም አሜሪካዊ ሰውነት ገንቢና ብሎገሮችን ልክ እንደ ዴቪድ ሌድ ያሉ ቪዲዮዎችን በማየት ራሱን ማነቃቃት ጀመረ። የእነሱን ኮርስ ለመማር ወሰነ። ነገር ግን በዚያ ጊዜ በመንደሩ ጂም አልነበረም። ስለዚህ በሶቪየት ጊዜ በተጣሉና ካረጁ ትራክተሮች እንጨትና ጡቦችን በመጠቀም የራሱን ጂም ገነባ። ስሙንም የክሪስቶ ፒፍካ ወርቃማ ጂም አለው። በ2016 ላይም ለምርቃቱ ዝግጅት ለማድረግ ወደ ኬቭ ሄደ። ዩኒቨርሲቲ በሚማርበት ወቅትም ገንዘብ አጠራቅሞ ካሜራ ለመግዛት ጎን ለጎን አስተናጋጅነትና ቤት ለቤት እቃዎችን የማድረስ ስራ ይሰራ ነበር። በ2018 ክልል ላይ የክብደት ማንሳት ውድድርን አንደኛ ሆኖ አሸንፏል። በተመሳሳይ በዚህ አመትም ኬቭ ውስጥ ዓለም አቀፍ የክብደት ማንሳት ውድድር ተወዳድሮ ሶስተኛ ደረጃን ይዞ አጠናቋል። ትምህርቱን ከጨረሰ በኋላ ትኬት በመግዛት ወደ ሞስኮ በመሄድ ወዲያውኑ የክብደት ማንሳት ውድድር ልምምድ ጀመረ። በ2020 ላይም በሞስኮ የመክፈቻ ዋንጫ ተወዳድሮ ነበር። በዚሁም አመት የክብደት አንሺዎች ቁንጮ ሊሆን ቻለ። እንዲሁም በዓለም አቀፍ የክብደት ማንሳት ትምህርት ሊቅም ሆነ። ቭላድሚር የዩቲዩብሚር የዩቲዩብ ስራውን ሲጀምር ዕድሜው 16 ነበር። ህዳር 22 2015 ላይ የዩቲዩብ ቻናሉን ሲከፍት ቭላድሚር ሸመንደኮ ብሎ ሰይሞታል። ለመጀመሪያ ጊዜም ስራዎቹን የቀረጸና ያሳየው ውድ በማይባል በስልኩ ነበር። በ2016 ወደ ኬቭ ከሄደ በኋላ ጥሩ ጥራት ያለው ቪዲዮ ለመቅረጽ የሚረዳውን ካኖን 600 ዲ ካሜራ ገዝቷል። በ2019 መጨረሻም የቪዲዮ ይዘትና ጥራቱን ለማሻሻል ባደረገው ትልቅ ጥረት 40 ሰብስክራይበር ማግኘት ችሏል። በ2019 ቭላድሚር ሁሉን ነገር ጠቅልሎ ወደ መስኮ ገባ። ምክንያቱ ደግሞ የተሻለ ድል በተስፋ ለመፈለግና ከእርሱ ጋር ተመሳሳይ ይዘት ያላቸው ስራዎችን ከሚሰሩ ሰዎች ጋር በቅርበት አብሮ ለመስራት ነበር። ጥሩ ውጤትን በማግኘቱ የዩቲዩብ ተመልካቹ መብዛቱና መስፋፋቱ ቀጥሏል። በተደጋጋሚ የጽዳት ሰራተኛ ሽማግሌ ሰው ወይ ደግሞ ጀማሪ ተለማማጅ መስሎ ጅም ቤት ውስጥ በሚሰሩ ሰውነት ገንቢዎች ላይ ልክ የፕራንክ ቪዲዮዎች ላይ እንደሚታየው ሲያታልላቸው ወይም ፕራንክ ሲያደርጋቸው ይታያል። ራሱን ላለማሳወቅ አሳሳች ልብስና ጺም ያደርጋል። በእነዚህ መሰል ቪዲዮዎቹ በሩሲያና ዩክሬን ህዝብ ጋር ተወዳጅነትንና ዝነኝነትን ጨምሮለታል። በ2021 በሩሲያና ዩክሬን መካከል በተፈጠረው ጦርነት ምክንያት ያለውን ሁሉ ሸጦ ወደ ዱባይ ተጉዟል። ነገር ግን ዱባይ ውስጥ ለመግባባት ቋንቋ ትልቅ ችግር ሆነበት። ይህንን ችግር ለመቅረፍ እንግሊዝኛ ማጥናት ጀመረ። ሁለተኛ የዩትዩብ ቻናሉንም አናቶሊ በማለት ከፈተ። የተከፈተውም የእሱን የፕራንክ ቪዲዮ በጣም ለሚወዱ እንግሊዝኛ የሚናገሩ አድናቂዎቹ ታስቦ ነው። በሁለቱም ዩቲዩብ ቻናሉ ማለትም በቭላዲሚር ሺመንደንኮ እና አናቶሊ በተባለ ቻናል ከአንድ ሚሊየን ተከታይ በላይ አፍርቷል። ዩቲዩብን በይዘት ፈጠራ የወርቅ በተን ሽልማት ተበርክቶለታል። ሰውነቱ ላይ ሁለት ንቅሳት አለው። መኪና ደግሞ ቢኤምደብሊው ኤም5፣ ቢኤምደብሊው ኢ ዘጠና፣ ሬንጅ ሮቨር፣ ቢኤምደብሊው 740 ዲኤልአይ ፒኤምw እና መርቸዲስ ማይባክ እንዲሁም የመሳሰሉት መኪኖች አሉት። መስከረም 2021 አዲስ ኪያ የመኪና ብራንድ በመግዛት ቤተሰቡን ለመጠየቅ ተጠቅሞበታል። ስለ ቭላድሚር ለመስማት ደስ የሚሉ እውነታዎች ለመመገብ በሚሰበሰቡበት ጊዜ መምህሩና የክፍሉ ልጆች ይቀልዱና ያሾፉበት ነበር። ምክንያቱም ቀጭን ስለሆንክ መቼም በምንም አይነት መንገድ ቦዲ ቢውልደር አትሆንም ይሉት ነበር። እሱም ግቡን ለማሳካት የሰውነት ጡንቻውን ለማፈርጠም እና የሰውነት የፕሮቲን ፍላጎት ለማሟላት በቀን እስከ ሰባት ጊዜ ይመገብ ነበር። ቤተሰብና ጎረቤቱ በእሱስ እንደተያዘ ከትምህርትም እንደወደቀና ዝም ብሎ ካሜራ ዙሪያ በመቆም ጊዜውን የሚያጠፋ መስሏቸው ነበር። ጠዋት ጠዋት ሜዳ ላይ፣ ቀን ላይ ደግሞ ግቢ ውስጥ ማታም በጂም ቦታ ይለፋል፣ ይጥራል። ህልሙን ለማሳካት ያለ አሰልጣኝና ያለ ገንዘብ አጋዥ ተፋልሞ ታዋቂ አትሌት ለመሆን ችሏል። በ2019 በኮሮና ስርጭት ጊዜ እዚያው ሞስኮ እያለ ጂም ቤቶች ተዘጋጉ። የተለመደውን የሰውነት እንቅስቃሴ ለማስቀጠል ጊዜያዊ ጂም ቦታ መቃብር ቤት አካባቢ ይሰራ። ሁሌም በምሽት እዚሁ ስፍራ መስራቱን ቀጠለ። በ2018 ኢጎር ቬንቴንጎ የተባለ ቦዲ ቢልደር የህልም መንገድ ቡድንን ሮድ ቱ ድሪም እንዲቀላቀል ጋብዞት እሱም ግብዣውን ተቀብሏል። የቭላድሚር የስፖርት ብሎገር ስራ ከፍተኛ ቦታ ላይ ደረሰ። ሁሌም በመደበኛነት ጉዞ ወደ ህልም ሮድ ቱ ድሪም የሚል ቲሸርት ይለብሳል። ዩቱብ ላይ ፖስት ሲያደርግም ጉዞ ወደ ህልሜ ብሎ ሀሽታግ ላይ ይጠቀምበታል። በ2021 በሩሲያ እና ዩክሬን መካከል ጦርነት ሲጀመር ብላድሚር ከጥልቅ ሀዘን ውስጥ ለመውጣት ከራሱ ጋር ብዙ ታግሏል። ሚያዚያ 16 2022 ሞስኮን በመልቀቅ ዱባይ ላይ አዲስ ህይወት ጀመረ። ቆሞ ክብደት ማንሳት በ290 ኪሎ ግራም ሪከርድ የያዘ ሲሆን፣ ቁጢጥ ብሎ ደግሞ 210 ኪሎ ግራም ሪከርድ አለው። በ2019 መጨረሻ አካባቢ ለሰውነት እንቅስቃሴ የሚመገበውን እና አጠቃላይ ህዝቡም ምን መመገብ እንዳለበት ኢንተርኔት ላይ ለቀቀ። በብዙ ማህበራዊ ሚዲያ ላይ ብዙ ቁጥሮች ያላቸውን ምርቶችም ሲያስተዋውቅ ነበር።

ከዚያም ውስጥ ራይዝ ፊውል እና ማይ ፕሮቲን የሚባሉ ምርቶች ዋና ዋናዎቹ ናቸው። አርኖልድ ሸዋዚንገርን እንደ አራያ አድርጎ ይጠቅሰዋል። የምግብ ደግሞ ምርጫው ፒዛ ነው። ቭላድሚር ጉዞውን ሲጀምር ጂምን እንዳላየ ይናገራል። ነገር ግን በሶቪየት ሕብረት ጊዜ የነበሩት ትራክተር እቃዎች እንጨትና ጡብ በመጠቀም የራሱን ጂም መገንባት ችሎ ነበር። ጊዜያዊ ክብደት ማንሻ ቀበቶ ሰርተውም እስከ መልበስ ድረስም ተጉዟል። ቭላድሚር የገነባቸው የጂም ዕቃዎች ደረጃቸውን የጠበቁ ባይሆንም እሱ ግን የተቻለውን ነገር ሁሉ አድርጓል። ስለ ቦዲ ቦዲቢልዲንግ ሰውነት ግንባታ መመራመር ጀመረ። ከዚያም ብዙ ፕሮቲን ያለበትን ምግብ በመመገብ ዋና ነገር እንደሆነ አወቀ። እንቁላልና ያልበሰለ አይብ ለሱ ተስማሚው ምግብ ሆነዋል። ሰውነቱን ለመገንባት በቀን ሰባት ጊዜም ይመገባል። በየቀኑ ብዙ ካሎሪ ጉልበት ያቃጥላል። እናም ክብደት መጨመር እጅግ አስቸጋሪ ሆኖበት ነበር። ሰውነቱን ለማጠንከር ቤተሰቦቹ ጋር የግብርና ስራ ይሰራል። የዩክሬን ቀዝቃዛው ወቅት ሲገባ ደግሞ ቤት ውስጥ ብቻ እንዲሰራ ቅዝቃዜው ያስገድደዋል። እንደዚያም በጠባብ ቦታ ውስጥም ሆኖ ግን ልምምዱን ሁሌም ከመስራት አላገደውም። አስደናቂ የሰውነት እንቅስቃሴ ልምምድ እየሰራ ውድ ባልሆነ ስልክ ከቀረጸ በኋላ የመጀመሪያ ቪዲዮውን ህዳር 20 2015 ላይ ዩቲዩብ ላይ ለቀቀ። ብላድሚር እንዲህ ይላል። እያንዳንዱ ስራ በሙሉ ቀርጻለሁ። ከዚያም የልምምድ ቴክኒኮችን አርማለሁ። ህልሜን ለማሳካት ያሰብኩትን ሁሉ አድርጌያለሁ። ጠቃሚ ያልኳቸውን መረጃዎች ሁሉ አሳውቅ ያለው ለራሴም የተሻለ በር ከፍቻለሁ ይላል ቭላድሚር በዚህ ጥረቱ ቀስ በቀስ ሽልማቶቹን መሰብሰብ ጀመረ። ዩቲዩብ ላይም 70 ሰብስክራይበር አግኝቷል። ከዚያም የመጀመሪያውን የክልላዊ ክብደት ማንሳት ውድድር ድል ስኬት አገኘ። 18 ዓመቱ ላይ ገንዘብ ቆጥቦ የተሻለ መሳሪያ ለመግዛት ሁሉንም ሥራዎች በመተው ሙሉ ትኩረቱን ዩትዩብ ስራ ላይ አደረገ። ከዩኒቨርሲቲ ተመርቆ ሊወጣ ሲል ራሴን የማኖርበት ቦታ የለኝም ነበር ይላል ቭላድሚር። ነገር ግን ወዲያውኑ አንድ ቪዲዮ በፍጥነት በሚሊዮን እይታ አገኘ። ይህም ራሴን በትክክለኛው አጣጫ እንደመራው ማረጋገጫ ነበር። ከዚያም የዩቲዩብ ቻናሉ በፍጥነት አደገለት። ነገር ግን የቭላድሚር ጥሩ ቀኖች የተገኙት ለብዙ ዓመት ስቃይና እንግልት በመቋቋሙ ነበር። ቭላድሚር በመቀጠልም ሙሉ ለሙሉ ኮሜዲያን እየሆነ መጣ። ከጓደኛው ኒክ ዳ ጋር በመሆን ጂም ቤት ውስጥ የመጀመሪያውን የፕራንክ ቪዲዮ ጀመረ። ሰዎችን ለማታለል ወይም ለመሸወድ የተለያዩ አስቂኝ ገጸ ባህርያትን ያደርግ ነበር። እነዚህ የሚያዝናኑ ክሊፖች በፍጥነት በሚሊየን እይታን ያስገኙለታል። በሚያስገርም ሁኔታ ወደ 1.94 ሚሊየን የሚጠጋ ተከታይ አግኝቷል። በዩቲዩብ ቻናል በኩል ብቻም የተጣራ 1.4 ሚሊየን ፓውንድ የሚገመት ገንዘብ ሰብስቧል። ዝናውና ታዋቂነቱ እየጨመረ ሲመጣ አት አናቶሊ ፕራንክስ ብሎ ቲክቶክ አካውንት በመክፈት ከ9 ሚሊየን በላይ ተከታይ እና 130 ሚሊየን በላይ ላይክ አግኝቷል። የቭላድሚር ሽሚን ደንኮ ስራ በአመታት ውስጥ እንዴት እንዳደገ እንደሚከተለው እናያለን። ቭላድሚር ወደ ክብደት ማንሳቱ ዓለም የተቀላቀለው በ2016 ነበር። በ2017 ደግሞ የመጀመሪያውን የክብደት ማንሳት ውድድር አድርጓል። ድርጊቱንም ዩትዩብ ላይ ያስቀምጧል። በ2015 ቭላድሚር ሺሚንደንኮ ብሎ የመጀመሪያውን ዩትዩብ ቻናል የከፈተ ሲሆን ይዘቱ ደግሞ በራሻኛ ስለ ክብደት ማንሳት ነበር። በ2018 ቭላዲሚር ወደ ምግብ ውድድር ቪዲዮ ስራዎችን ትኩረቱን አዙሮ ነበር። እያንዳንዱ ቪዲዮዎችን በአጭር ጊዜ ውስጥ ከ100000 በላይ እይታዎችን ማግኘት ጀመሩ። በ2020 ትኩረቱን ወደ የጂም ፕራንክ ቪዲዮዎች በማዞር በጣም ስኬታማ መሆን ቻለ። የመጀመሪያው በራሻኛ ቋንቋ የተሰራው ሽማግሌ ሰው ፕራንክ ቪዲዮ 10 ሚሊዮን እይታ አግኝቷል። በ2021 የመጀመሪያው የዩቲዩብ ቻናሉ 1 ሚሊዮን ተከታይ በማግኘት ትልቅ ስኬት አግኝቷል። በእንግሊዝኛ ቻናሉ አናቶሊ ደግሞ ከ2.2 ሚሊዮን ተከታይ አግኝቷል። በቲክቶክም አት አናቶሊ ፕራንክስ በሚል አካውንት ከ9 ሚሊዮን በላይ ተከታይ አግኝቷል። ሁላችንም አንድ አባባል ልናውቅ እንችላለን። ጠንክሮ መስራት መልሶ ይከፍላል የሚለውን አባባል ጥሩ ለመሆን ሁሌም መስራት መስራት አሁንም መስራት አለብን። ብላድሚር ገና በልጅነቱ ክብደት ማንሳት ልምምድን ጀመረ። ዩቲዩብ ላይም በተደጋጋሚ ፕራንክ ፕራንክና አዝናኝ የክብደት ማንሳት ቪዲዮዎችን ያጋራል። ብዙ ቪዲዮዎችም ላይ አናቶሊ ወይም ብላድሚር ለማጅ መስሎ ትልቅ ክብደት አንሺዎችን ይቀርባቸዋል። የሚሰሩትን ክብደት እሱ እንዲሞክረው ይጠይቃቸዋል። ከዚያም በማንሳት ተመልካቹን ሁሉ ያስገርማቸዋል። በ2022 ላይም አናቶሊ ከለሪ ዊል ጋር አብሮ መስራት ጀመረ። ዊል ዓለም ላይ ካሉ ታዋቂ ክብደት አንሺዎች መካከል አንዱ ነው። ትንሽዬ የጽዳት ሰራተኛ መስሎ በመስራት አንዲትን ሴት ያስደነገጠበት ቪዲዮ ዩቲዩብ ላይ በለቀቀው በአራት ወር ውስጥ ከ27 ሚሊየን በላይ እይታ አግኝቷል። ቪዲዮውም ቲክቶክ ላይ ከተለቀቀ በኋላ የአናቶሊ ዝናና እውቅናን በማግኘት እንደ ሮኬት ተተኩሷል። ቫሌሪያ የሴቶች ውስጥ ልብስ የምታስተዋውቅ ሞዴል ስትሆን የቭላዲሚር ደግሞ የሴት ጓደኛው ነች። ይህ መጠሪያዋም የሞዴሊንግ ስሟ ነው። የሁለቱ የመጀመሪያ ግንኙነት ቦታ ሞስኮ ነበር። ኢንስታግራም ላይ ከ68000 በላይ ተከታይ ያገኘች ሲሆን ዱባይና ባሊ ተንደላቀው የተነሱ የጥንዶች ፎቶ ትለጥፍበታለች። ከእነዚህ ፎቶዎች በተጨማሪ የራሷን እና ከቭላድሚር ጋር አንድ አልጋ ላይ በመሆን የተነሱትን ፎቶ ታጋራለች። እስካሁን ድረስ ግን ከልጅ ጋር ታይተው አይታወቁም። በቭላድሚር የግል ኢንስታግራም አካውንት ላይ የቫላሪያ ፎቶ ብዙም አይስተዋልም። የአናቶሊ የክብደትም የማንሳት ስኬት በሕዝብ ዘንድ ተወዳጅነትን በመጨመርና በስፖርቱ ዘርፉም ደግሞ እውቅና እንዲያገኝ ረድቶታል። ቪላድሚር የእሱን እውቀትና ልምድ ተጠቅሞ ቀጣውን ትውልድ ስፖርትን እንዲያስቀጥልና አሻሽለው እንዲሰሩ ማድረግ ይፈልጋል። ነገር ግን ቀጣይ የሚመጡ አትሌቶች በፍጹም ቪላድሚርን መምሰል አይችሉም። ይህ ብዙ ጊዜ አናቶሊ ተብሎ የሚጠራው ክብደት አንሺ ስፖርት ላይ ትልቅ አሻራውን ሰርቷል። በሚያስደንቅ ጉልበቱ፣ በማያወላውል የሥራ ክብሩና በብርቱ የተነሳሽነት ጉዞ አሁን ላይ በስፖርቱ ላይ ዝናን ያተረፈ ሰው ሆኗል። ቭላድሚር በክብደት ማንሳቱ ስፖርት ስኬት እና ተጽዕኖ ፈጣሪነት አብዮተኛ ብቻ ሳይሆን አቅማቸው እንዲፈትሹና ትልቅ ለመሆን እንዲታገሉ ብዙ ሰዎችን አነቃቅቷል።